በስማም በወልድ በመንፈስ ቅዱስ አዱ አምላክ አሜን። ውድ የዩቱብ ክቡራን ወዳጆቼ፣ የእግዚአብሔር ቤተሰቦች እንደምን አላችሁ? እንግዲህ ዛሬ እየላችሁ የመጣሁት ሶስት ነጥቦች ናቸው። አንደኛው ማንኛውም በሱስ የተጠቃ ግለሰብ ከሱሱ ነፃ ለመሆን ከፈለገ የት ሄዶ ነፃ ከሱስ ነፃ መሆን አለበት የሚለውን አስረዳችኋለሁ፣ ነግራችኋለሁ። ሁለተኛው አይምሮ ያለው የአውሬውን ቁጥር ይቁጠረው ይላል። ሶስተኛው ኑና እንዋቀስ ይላል እግዚአብሔር አያሉ፣ እግዚአብሔር ይህንን ሶስት ነገሮች ዛሬ እንመለከታለን። መጽሐፍ ቅዱስ ነው የምንጠቀመው እና እግዚአብሔር ክብሩ፣ የእግዚአብሔር ቃል ምን ይላል የሚለውንም በዚሁ እናያለን። ትልቁ ነገር ምንድን ነው? አሁን የምንመለከተው ጥበብ ከዚህ አለ ይላል መጽሐፍ ቅዱስ። ጥበብ ከዚህ አለ ይላል ምዕራፍ ዮሐንስ ራእይ ምዕራፍ 13 ላይ ምዕራፍ 13 ቁጥር ቁጥር 17 ላይ ምን ይላል መሰላችሁ? ጥበብ በዚህ አለ ይላል። ምን ለማለት ተፈልጎ ነው? ካል ይችን ዓለም ሰይጣን በውስብስብ መንገዶች ነው እያስተዳድራት ያለው። ይሄ ውስብስቡ መንገድ አንደኛው በጥበብ ነው። አሁን ብዙዎቹ የሆነ ነገር ይሄ የአጋንንት ነው ሲባሉ አያምኑም። የማያምኑበት ምክንያት ምንድን ነው? ያ ነገር ያለው በጥበብ ስለሆነ ነው። በጥበብ ስለሆነ ነው። እና ይህ ጥበብን ተጠቅሞ ነው ሰይጣን። በነገራችን ላይ እችን ሰይጣን ሙሉ በሙሉ ወይም ዲያብሎስ ሳጥናይ ልችን ዓለም ለማስተዳደር ሙሉ በሙሉ ለማስተዳደር ሰባ ነገሮች በዓለም ላይ መፈጸም አለባቸው። ከነዚህ ሰባ ሰባ ነገሮች ውስጥ ስልሳ ዘጠኙ ተፈጽመው አልቀዋል። አሁን የቀረችው አንድ ነች። ምንድነች? እግዚአብሔርን መቅደስ ወይም ቤተ ክርስቲያንን ከምድር ማጥፋት ነው እየቀረው እቺ ቤተ ክርስቲያን የትኛዋ ነች ካል የኦርቶዶክስ ቤተ ክርስቲያንን ከዓለም ማጥፋት ይጠበቅበታል ዓለምን በሙሉ ለመግዛት። አሁን ይህንን ስንል ምንድን ነው አእምሮ ያለው የአውሬውን ቁጥር ይቁጠረው ይላል። እኛ ከቁጥሩ አይደለም ትልቁ ነገር፣ አእምሮ ያለው። አእምሮ ሲል ምንድን ነው ቃል ማስተዋል ማለት ነው። ማስተዋል፣ በተለይ ክርስቲያኖች በጣም ማስተዋል አለብን። ካላስተዋልን ግን የእግዚአብሔር ስራዎች ናቸው የመላእክት ድርጊቶች ናቸው እያን እንዳነሳሳት መጠንቀቅ አለብን። ለምን ጥበብ በጥበብ ነው። ከሰው ልጅ በላይ ሰይጣን ጥበበኛ ነው። ከእግዚአብሔር ጋር ካልሆን ሰይጣንም ማሸነፍ ለእኛ ከባድ ነው። በነገራችን ላይ ምንድ ነው ሰው ወይ ከእግዚአብሔር ወይ ከሰይጣን መኖር አለ። ብቻውን መኖር አይችልም። ይህንን ማስተዋል አለብን። ይሄ አይምሮ ያለው የአውሬን ቁጥር ቁጥሩም የሰው ቁጥር ነው ይላል። ቁጥሮችን ስንቆጥር አንድ ሁለት እያን ስንቆጥር እዛ ቁጥር ላይ እንደርሳለን። ይህ ቁጥር 6 ድት 6 ነው። 6ድት6 ምንድን ነው? በጥበብ የተሰራ ቁጥር ነውእና መጠንቀቅ አለብን። ይሄ ቁጥር ለሱ ሌላው እግዚአብሔር ከብዙ ነገሮች እንድንድን ለኛ ትልቅ መልእክትን አስቀምጦ ነው። ወይንም ከእግዚአብሔር ጋር አብረን እንድንሆን ብዙ ነገሮችን ረድቶናል ማለት ነው። ከነዚህ ለምሳሌ ትንቢተ ኢሳያስ ላይ ስንመጣ ትንቢተ ኢሳያስ ትንቢተ ኢሳይያስን ስንመለከት ምዕራፍ አንድ ቁጥር አስራ ስምንት ላይ ስንመጣ ምን ይላል? ምዕራፍ አንድ ቁጥር ቁጥር አስራ ስምንት ላይ ትንቢተ ኢሳያስ ምዕራፍ አንድ ቁጥር አስራ ስምንት ላይ ምን ይላል መሰላችሁ፣ ሳነበው፣ ኑ እንዋቀስ ይላል። ኑና እንዋቀስ ይላል። ምንድነው ኑና እንዋቀስ ማለት ከእግዚአብሔር ጋር ሰው መነጋገር አለብን ማለት ነው። እግዚአብሔር ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች እንደ ደምም ብትቀላ እንደ ባዘቶ ትጠራለች እሺ ብትሉ ለእኔም ብትታዘዙ ይላል የምድርን በረከት ትበላላችሁ እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል የእግዚአብሔር አፍ ይህንን ተናግሯልና ይላል ምን ይላል ኑና እንዋቀስ ኑና እንዋቀስ ማለም ማለት ነው እኔ እናንተን ከበደልኩ ክሳችኋለሁ፣ እናንተ ደግሞ ለእኔ ታዘዙ ነው። ኃጢአት በምንድን ነው የሚገለጸው? ካል ብዙ ጊዜ በደም ነው። ኃጢአታችሁ እንደ አለላ ብትሆን፣ አለላ ማለት ቀይ ማለት ነው። ቀይ አለላ ብትሆን እንደ አመዳይ ትነጻለች፣ ነጭ እንደ አመዳይ፣ አመዳይ ነጭ ነው። እንደ ደም ብትቀላ እንደ ባዘቶ ትጠራለች። ባዘቶም ነጭ ነው። እሺ ብትሉና ብትታዘዙ ምን ይላል? የምድርን በረከት ትበላላችሁ። እምቢ ብትሉ ግን ሰይፍ ይበላችኋል ነው። ወገን እንታዘዝ፣ ለእግዚአብሔር እንታዘዝ። እና ይሄንን በማስተዋል እንሂድ። ለእግዚአብሔር እንታዘዝ። ግፍ አነስራ፣ ኃጢአት አነስራ። ቢያንስ ቢያንስ እያወቅን ኃጢአት ባንሰራ መልካም ነው። ሰው አናስለቅስ፣ በሰው ላይ ግፍ አንሰራ። ተጠንቀቁ። ሌላው የመጨረሻው ሱስ ያለባችሁ ማንኛውንም ሱስ ያለባችሁ እንዴት ሱሱን መተው ትችላላችሁ? መተው እንችላለን ብላችሁ አትጨነቁ። ክርስቲያን ተስፋ አይቆርጥም። ስለዚህ አትጨነቁ። እኔ የምመክራችሁን ብቻ ፈጽሙ። ቅዱስ ዮሴፍ ከመገናኛ ወደ ሳሪስ ስትሄዱ ቅዱስ ዮሴፍ ቤተ ክርስቲያን አለ። ወይም ከሳሪስ ወደ መገናኛ ስትሄዱ፣ ወይም ማሞ በተለምዶ ማሞ የሚባል ሰፈር ነው። እዛ ቅዱስ ዮሴፍ ቤተ ክርስቲያን አለ። እዛ ቤተ ክርስቲያኑ ፊት ለፊት ደግሞ ቅዱስ ሚካኤል ቤተ ክርስቲያን አለ። እዛ መታችሁ ተጠመቁ። ከተጠመቃችሁ በኋላ የሚከናወን ክንውን አለ። ለምሳሌ አንድ ሰው የጫት ሱስ ካለበት ጫት የተወሰነ ጫት ይዞ መሄድ ይጠበቅበታል። አረቄ ሱሰኛ ከሆነ ትንሽ አረቄ ይዞ መሄድ አለበት። በሀይላን በጣም ትንሽ ትንሽ፣ ሀሽሽ ከሆነ እንዲሁ ሀሽሽ ትንሽ፣ ሲጋራ ከሆነ ሲጋራም አንድ ፍሬ ይዞ መሄድ አለበት። ይህንን ከሄዳችሁ በኋላ እዛ የሚያስተናግዱትን ልጆች ጠይቁ፣ ይነግሯችኋል። ሱስ ያለባቸው ጓደኞች ካላችሁ ይህንን ቪዲዮ ሼር አርጉላቸው። ሰብስክራይብ እና ላይክ አርጉ። ጥያቄ ካላችሁ በኮመንት ላይ ጻፉልኝ። መረጃ የምትፈልጉ ከሆነ ጻፉልኝ። አመሰግናለሁ። የዛሬን አብቅቻለሁ። እግዚአብሔር ከኛ ጋር ይሁን፣ በረከቱም አይሌን አሜን።